የዛሬው ርዕሳችን ለጤናማ አኗኗር በጣም ወሳኝና ጠቃሚ ነው። ላችንም ጤናማ መሆን እንፈልጋለን አይደል? ታዲያ ያንን ጤናማ ጉዞ የሚደግፉ አስደናቂ መጠጦች እንዳሉ ብንነግራችሁስ? ስለ እጽዋት ሻይ ነው የማውራው። እነዚህ ሻዮች ጣፋጭ የሚያረጋጉ ብቻ አይደሉም፣ በአንቲኦክሲዳንትና በሌሎች ጤናማ ንጥረ ነገሮች የተሞሉ በኩባያ ውስጥ ያለ መድኃኒት ናቸው። ከካፌን የጸዱ፣ አነስተኛ ካሎሪ ያላቸውና ከማንኛውም ሰው ሰራሽ መጠጥ ጅግ በጣም የተሻሉ ናቸው። ዛሬ ለጤና ማኗኗሮ የግድ መሞከር ያለቦት አስር ምርጥ የእጽዋት ሳዮችና አስገራሚ ጥቅሞቻቸውን እንመለከታለን። ከእንቅልፍ ማጣት እስከ ምግብ መፈጨት፣ ከውፍረት መቀነስ እስከ በሽታዊ መከላከል አቅም ማጠናከር፣ እነዚህ ሻዮች ሁሉንም ነገር ይይዛሉ። ታዲያ ጤናማና ደስተኛ ሕይወት ለመኖር የሚረዱትን እነዚህን አስር አስደናቂ የእፅዋት ሻዮች ለማወቅ ዝግጁ ከሆናችሁ እስቲ እንጀምር። ቪዲዮን ላይክ አድርጉት ለጓደኞቻችሁ ሼር አድርጉና ሌሎች ጠቃሚ ቪዲዮዎች እንዳያመልጧችሁ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ለጤናማ ኗኗር መሞከር ያለቦት አስር ምርጥ የእፅዋት ሻይ የእጽዋት ሻይ በአንቲኦክሲዳንት አንቲኦክሲዳንት በፖሊፊኖልስ እና በሌሎች ጤናማ ንጥረ ነገሮች የተሞላ በመሆኑ ለሰው ልጅ ትልቅ በረከት ነው። መጥፎ ጣዕም የሌለው በኩባያ ውስጥ ያለ መድኃኒት ነው። ተፈጥሯዊ ጣዕም፣ የሚያረጋጋ ውጤትና ኃይል ሰጪ ብርታት፣ አንድ ኩባያ የእጽዋት ሻይ ሁሉንም ምርጥ ጥቅም ሊሰጡ ይችላል። ከዚህም በላይ አብዛኞቹ የእጽዋት ሻይ ከተለመደው ሻይ በተለየ ከካፌይን የጸዱ ናቸው። ታዲያ በአመጋገብ ውስጥ ለማካተት ዝግጁ ኖት? ብዙ አይነት ስላሉ ትክክለኛውን ለመምረጥ አስቸጋሪ ሊሆን ይችላል። ነገር ግን አይጨነቁ፣ ምክንያቱም ከጤናማ አኗኗር ጋር በትክክል የሚሄዱትን አስር ምርጥ የዕፅዋት ሻዮች እንንገሮ። አንደኛ፣ የከርኬዴ የሂፒስከስ ሻይ ይህ የእጽዋት ሻይ የሚዘጋጀው የሂፒስከስ ተክል ክፍሎችን ወደ ፈላ ውሃ በመጨመር ነው። ስኩስ ፍሩቲ ጣምና ውብ የሆነ ደማቅ ሮዝ ቀለም አለው። የሂፒስከስ ሻይ የመድኃኒትነት ባህርያት አስደናቂ ናቸው። ለልቦ፣ ለበሽታ መከላከል ሥርዓቶ፣ ለጉበት ጤናው ጥሩ ነው። እንዲሁም የወር አበባ ህመምን ይቀንሳል። በአንዳንድ ጥራቶች ላይ የታተመ አንድ ጽሑፍ ደግሞ ሻዩ ከውፍረት የመከላከል ባህርያት እንዳለው ያሳያል። የሆድ አካባቢ ስብና በደም ውስጥ ያለውን ቅባት አሲድ ይቀንሳል። በትንሽ ማርና የሎሚ ጭማቂ ትኩስ አድርገው ሊጠጡት ይችላሉ። ጣፋጭ ነው። እናም በሞቃት የበጋ ቀናት ደግሞ በበረዶ የቀዘቀዘ የከርኬዴ ሻይ መጠጣት ይችላሉ። ሁለተኛ የዝንጅብል ሻይ፣ ትኩስ ወይም የደረቅ የዝንጅብል ስር ለማዘጋጀት እጅግ በጣም ቀላልና አስደሳች ነው። ሞቅ ያለ ቅመም የበዛው ጣዕም አእምሮንና ነብሶን ያረጋጋል። በፋይቶ ኬሚካልና አንቲኦክሲዳንት የተሞላ ሲሆን ይህም እብጠትን ይቀንሳል። እናም እንደ አርትራይተስና የጨጓራ እብጠት ያሉ የብዙ በሽታዎችን ተጋላጭነት ዝቅ ያደርጋል። ከዚህም በላይ ከካንሰር ሊጠብቆት ይችላል። የተለያዩ ጥናቶች እንደሚያሳዩት ዝንጅብል በሽታ የመከላከል አቅምን ያጠናክራል፣ እብጠትን ይቀንሳል፣ እናም የካንሰር ሴሎችን እድገት ይከላከላል። ታዲያ በአመጋገቦ ውስጥ ለማካተት ዝግጁ ኖት? ጣዕሙን ለማሻሻል ጥቂት የሎሚ ጭማቂ ይጨምሩና ከከባድ ምግብ በኋላ ይጠጡት። መድከምን ይቀንሳል፣ እናም ምግብ እንዲፈጭ በማድረግ ያቀላል። ሶስተኛ የካሞሜል ሻይ መተኛት ካልቻሉና ሌሊቱን ሙሉ በአልጋ ላይ መገላበጥ ከሰለቾት ይህ ሻይ ለእርሶ ነው። በሞሌኩላር ሜዲሲን ሪፖርት መጽሔት ላይ የታተመ አንድ ጥናት እንደሚያሳየው ከመተኛቶ በፊት የካሞሜል ሻይ መጠጣት የእንቅልፍ ስሜትን ይጨምራል እናም የእንቅልፍ ማጣትን ይቀንሳል። ይህ የሚሆነው በካሞሜል ሻይ ውስጥ ባለው አንቲኦክሲዳንት አፒጃኒን ምክንያት ነው። ያ ብቻ አይደለም፤ ለልብ ጤናውና ለምግብ መፈጨት ችግሮችም ጥሩ ነው። የካሞሜል አበባዎችን ለጥቂት ደቂቃዎች በሙቅ ውሃ ውስጥ ማፍላት ብቻ ነው። ተፈጥሯዊ ጣፋጭ ጣዕም ለመስጠት ንጹ ማር ይጨምሩበት። ሜንት ወይም ሎሚ መጨመር ይችላሉ። በሞቃት የበጋ ቀናት መንፈስን ለማደስ በበረዶ አድርገው ይጠጡት። አራተኛ የፔፐርሚንት ሻይ ገና ሲቀምሱት ጀምሮ በሚያስደንቅ ሁኔታ ያረጋጋል። አዲስ ጣዕም ጥሩ መዓዛ ይሰጡታል። መጥፎ የአፍ ጠረንን ለማጥፋት አፎን ለማጠብ ሊጠቀሙበት ይችላሉ። ለምግብ መፈጨት ስርዓት ያለው ጥቅም ምርጥ ነው። እንደ ጋዝና የሆድ መነፋት ያሉ ምልክቶችን ሊያስታግስ ይችላል። በተጨማሪም ጸረ ባክቴሪያ፣ ጸረ ቫይረስና አንቲኦክሲዳንታዊ ባህርያት አሉት። በአንድ ኩባያ ሻይ ውስጥ በጣም ብዙ ጥቅሞች ይዟል። ከዚህም በላይ ደግሞ ለማዘጋጀት በጣም ቀላል ነው። የፔፐርሚንት ተክሎችን በቤት ውስጥ ማብቀል ወይም ቅጠሎቹን መግዛት እና ለጥቂት ደቂቃዎች ማፍላት ብቻ። ከሎሚ፣ ዝንጅብል ወይም ላቬንደር ጋር በጣም ይጣጣማል። አምስተኛ ሌመን ባልም ሻይ። ይህ ሻይ የሜንት ቤተሰብ ሻይ ሲሆን ተመሳሳይ ትኩስ ጣዕም አለው፣ ግን ብዙ ተጨማሪ ጥቅሞች ደምስሮችን ስሮችን ይከላከላል። ለስላሳ እንዲሆነ ያደርጋል ናም ጤናማ የደም ፍሰት እንዲኖሮ ያስችላል። ይህም የልብና የደም ቧንቧዎችን ተጋላጭነት ይቀንሳል። በቶክሲኮሎጂ ኤንድ ኢንዱስትሪያል ሄልዝ መጽሔት ላይ የታተመ አንድ ጥናት እንደሚያሳየው ሌመን ባልምሻይ በቀን ሁለት ጊዜ መጠጣት በሰውነት ውስጥ ያሉ ተፈጥሯዊ አንቲኦክሲዳንት ኤንዛይሞችን ሊጨምር የሴሎችና የዲኤንኤ ጉዳትን ሊከላከልና ከካንሰር ሊከላከል ይችላል። ስድስተኛ የሮዚ የዱር ጽጌረዳ ጠጋሻይ የሮዝሂፕ ሻይ የዱር ጽጌረዳ ተክል ፍሬን ይዟል። አስደናቂ ቀለሙና የአበባው ጣዕም ፍጹም ያረካል። በተጨማሪም ጤናማ ነው። ፖሊፊኖልስ፣ ካሮቲኖይድስ፣ ቫይታሚን ሲና ኢ ይዟል። እነዚህ ሁሉ ንጥረ ነገሮች ኦክሲዳቲቭ ጭንቀትን ይቀንሳሉ እናም የብዙ በሽታዎችን ተጋላጭነት ዝቅ ያደርጋሉ። በተርኪሽ ጆርናል ኦፍ ባዮ ኬሚስትሪ ላይ የታተመ አንድ ጥናት እንደሚያሳየው የቀጋ ሻይ መጠጣት በተለይ ክብደት ለመቀነስ እየሞከሩ ከሆነ ለእርሶ በጣም ጥሩ ነው። በሮዝሂፕ ሻይ የቀጋ ሻይ ውስጥ የሚገኘው ቲለሮሳይድ የተባለ ፍላፎኖይድ ስብን የማቃጠል ባህሪያት ያለው ሲሆን ክብደትን ለመቀነስ ይረዳል። ሰባተኛ የፓሲስ አበባ ሻይ። በጭንቀት ውስጥ ከሆኑ መጥፎ ራስ ምታት ወይም ጭንቀት ካለቦት ይህ የሚያረጋጋ የአበባ ሻይ ለእርሶ ፍጹም ነው። የደረቀውን የፓሲስ አበባ ወይም የሻይ ከረጢቶችን ለጥቂት ደቂቃዎች በሙቁዋ ውስጥ በማፍላት ማዘጋጀት ይችላሉ። ለተፈጥሯዊ ማጣፈጫ ንጹሕ ማር መጠቀም ይችላሉ። በሰውነት ውስጥ የሚገኘውን ጋማ አሚኖቲክ አሲድ ጂ ኤቢ የተባለውን ተፈጥሯዊ አሚኖ አሲድ ይጨምራል። ይህም ወደ ተሻለ ስሜት፣ የህመም ማስታገሻና መረጋጋት ይመራል። የተደረጉ ጥናቶች እንደሚያሳዩት ከመተኛቱ በፊት አንድ ኩባያ የፓሲስ አበባ ሻይ መጠጣት የእንቅልፍ መዛባትን ማከምና ለጥሩ የሌሊት እንቅልፍ ሊያግዝ ይችላል። ስለዚህ በሚቀጥለው ጊዜ ስሜቶ ዝቅ ሲል አንድ ትኩስ የፓሲስ አበባ ሻይ መጠጣት አይርሱ። ስምንተኛ፣ የኮሰረት የሲጅ ሻይ። የኮሰረት ሻይ የተረበሹ ነርቮችን ማረጋጋት፣ የሚነዝር ድድን መፈወስ፣ የጉሮሮ ህመምን ወይም ሙቀትን ማስታገስ ከፈለጉ አንድ ኩባያ የኮሰረት ሻይ ሁሉንም ሊያደርግ ይችላል። በቫይታሚን ኬ፣ አይረን፣ ኮፐር፣ ዚንክ ማግኒዚየም ፍላቮኖይድስና አንቲኦክሲዳንትስ የበለጸገ ነው። የኮሰረት ሻይ ጸረ ባክቴሪያ ባህሪያት ከፕላክ ክምችቶች ይከላከሉታል። ጸረ ብግነት ጥቅሞቹ ደግሞ የሚነዝር ድድና ጉሮሮን ይፈውሳል። ከእራት በኋላ ይህንን ሻይ መጠጣት ይችላሉ። ምክንያቱም የምግብ መፈጨት ችግርና ድካምን ያግዛል። የኮሰረት ሻይ በሊፒድስ ደረጃን በኮልስትሮል መጠን ላይ ጠቃሚ ተጽዕኖ አለው። ሻዩን ትኩስ የኮሰረት ሻይ ወይም የሻይ ከረጢቶችን ለጥቂት ደቂቃዎች በሚፈላ ውሃ ውስጥ በትንሽ ማርና የሎሚ ጭማቂ በመጨመር ማዘጋጀት። ዘጠነኛ የሮይቦስ ሻይ የደቡብ አፍሪካ ባህላዊ መጠጥ ሲሆን ለውዝ የሚመስል ጣዕምና በመድኃኒትነት ባህሪያቱ በደንብ ይታወቃል። እሱ ጥሩ የአንቲኦክሲዳንትና ደፍሎራይድና መዳብ ያሉ ማዕድናት ጭምር ነው። የልብና የደም ቧንቧን በሽታ ተጋላጭነት ይቀንሳል። ትኩስ አድርገው ሊጠጡት ወይም በበረዶ የቀዘቀዘ ሻይ ማዘጋጀት ይችላሉ። እናም ልክ እንደተለመደው ጥቁር ሻይ ወተት እንኳን ማከል ይችላሉ። ሁሉም የሚወሰነው በጣም ምርጫውና በኩባያ ውስጥ በሚፈልጉት የካሎሪ መጠን ላይ ነው። አስረኛ የኢቺናሳ ሻይ በጉንፋን ወቅት በክረምት ጤናማ ሆነው ለመቆየት ከፈለጉ የኢቺናሳ ሻይ በየቀኑ በአመጋገብ ውስጥ ለማካተት ይሞክሩ። የዚህ ሻይ በሽታ የመከላከል አቅምን የማጠናከርና ጸረ ባክቴሪያ ባህሪያት ጤናማና ብቁ ሆነው እንዲቆዩ ያደርጉታል። እንዲሁም በጣምን ምርጥ ነው። ከሎሚ ቅጠል ወይም ሜንት ጋር መቀላቀል ይችላሉ። ለቆዳው ጠቃሚ ነው። የዚህ ሻይ ጸረ ብግነት ባህርያት ቆዳው እንዲያበራና ከብጉር የጸዳ እንዲሆን ይረዳል። ታዲያ እነዚህን ጤናማ መጠጦች በዕለታዊ አመጋገብ ውስጥ ለማካተት ዝግጁኖት? ሁሉም ከካፌን የጸዱ፣ አነስተኛ ካሎሪ ያላቸውና ብዙ የጤና ጥቅሞች ያላቸው ናቸው። ከእርሶ ጋር የሚስማማውን ይምረጡ፣ ወይም ጣዕምና የጤና ጥቅሞቹን ልዩነት ለመረዳት ሁሉንም ቀስ በቀስ ሲሞክሩ ነገር ግን እርጉዝ ከሆኑ፣ ጡት የሚያጠቡ ወይም ማንኛውም የጤና ችግር ካለቦት፣ በአመጋገቡ ውስጥ ከማካተቶ በፊት ከጤና እንክብካቤ ባለሙያ ጋር መነጋገር የተሻለ ነው። ከዚህ ቪዲዮ በኋላ እነዚህን ሻዮች መጠጣት ይጀምራሉ? በኮሜንት ውስጥ ያሳውቁን። ላይክና ሼር ማድረግ አይርሱ። ሌሎች ቪዲዮዎች እንዳያመልጦት ሰብስክራይብ ማድረጎን ያረጋግጡ።